ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ውን። እኛ ደህና ነን። ዛሬ በድጋሚ መጥተናል። እንግዲህ ታውቃላችሁ አሁን ያለንበትን ሁኔታ ሁላችሁ የሚነገርም አይደለም። ፍቅር እንድትድንልኝ እኔ ማላደርገው መስዋዕትነት የለም። በመልቀቄ ትላንትና አብዛኞቻችሁ ተናዳችኋል፣ ተበሳጭታችኋል፣ እኔ ጭምር ይኸው። እኔ ግን ኃላፊነቱን ወስጄ ነው የለቀኩት። ዛሬ ቀጠሮ ተቀጣጥረናል ቀጠሮ ተቀጣጥረናል። አሁንም ቪዲዮም የከፈትኩበት ምክንያት የተቀጣጠርነው ነው አምስት ሰዓት ላይ ነው። አሁን ደግሞ አራት ሰዓት ኦልሞስት ከሀምሳ አምስት ከሀምሳ ሦስት ምናምን ነው። ሰባት ደቂቃ ስምንት ደቂቃ ነው የቀረው ማለት ነው። ያ ማለት ምንድን ነው ቤተሰቦቻችን? እኔ በሰዓቷ ይመጣል የሚል አመለካከት አለኝ፣ ዛሬ ማለት ነው። መጥቶ ደግሞ መፍትሄ የሚለውን ነገር የመጀመሪያው መፍትሄ የሚለውን ነገር ያደርጋል ብዬ ነው የማስበው። ምን አስበው እንደሚመጣ እኔ አላውቅም። ዛሬ ማለት ነው ንገር አይመጣም። አይ ጠኛለ በኮንፊደንስነት ይመጣል ብለህ ገና ለገና ለቀህ ከኔ ጋ ቢሆን ቪዲዮውን ከኔ ጋ ቢያጠፋው ሌላ ሰው ጋር እንዳለ እንደሚለቀቅበት ያውቃል። ስለዚህ ተንቀልቅሎ ካልመጣ ሉል እኔ ምንም አላውቅም ማለት ነው። ወላንሳ ነይ የማይመጣ ሰው አንተ ይመጣል ብሎ መጠበቅ እና ቤተሰቦቻችን ው ከውጭ ከወጣ በኋላ ወላንሳ እንደተለመደው በምንም አይነት በስልክ ከእሱ ጋር ግንኙነት እንዳታደርግ ተግባብተናል ተስማምተናል ሌላ እኮ ተስማማሽ ምን አበሳጭሽ አንቺ ታዲያ ምንድን ነው መገናኘት ፈልገሽ ነው የምትበሳጭብኝ አዎ አትገቢም። እሱን ስለምትፈልጊ ብዬ ነው። እኔም እኔም ቤተሰቦቼ ሁሉ ነፃ እንዲወጣ ነው የፈለገው። ግን ዛሬ ተመልሶ የሚመጣ ይመስልሻል ወይስ? እኔ አላውቅም እኔ አላውቅም ብቻ አላውቅም አላውቅም። እኔ አልፈራውም። ቤተሰቦቻችን እንደሚመጣ ነው እስካሁን ድረስ በኮንፊደንስ እየጠበኩት ያለው ነው ልጁ ምን ያክል በጣም ብዙ ሰው ያየዋል። በዛ ላይ ወንጀለኛ ነው። በዛ ላይ ይፈለጋል። በሄደበት ራሱ ሰላሙን አግኝተ አይኖርም አይደለም ኢትዮጵያ ውስጥ ውጭ ራሱ ይሄንን ያውቀዋል። ይሄንን ጠንቅቆ ስለሚያውቀው እርግጠኛ ነኝ እኔ ከቀረ ማለት ነው በዚህ ሁን በዚህ እንደፈለጋች ተጫውተን እኛ ሀገር እኮ ነው አይደለ? እኛ ሀገር እኮ ነው ነ ውጭ ከወጣ የሰውዬ እኮ ነወር አይደለም። እንዴት ነው ነወር ማየሆነው? ውጭ ሀገር ሄዶ ከኢትዮጵያውያን ጋር አለን እንደ የሚኖረው ውጭ ሄዶ እንዳለ እራሱ እንደ ደበቀ ከፈረንጆች ጋር ብቻ አይኖርም እኮ። ሲቀጥል መስዋዕትነት ሲከፍል ሲደባደብ፣ ቋዳምጭ ሲደባደብ፣ ለፖሊስ የሚያሳስረው ቪዲዮዎች አሉ ብዙ። እነዛ እኮ እንደ ማስረጃ በፖሊስ እኮ ሊያስይዘው የሚችል ነው። እሱ ብቻ በቂ አይደለም። ወንጀል የሰረሰው በቂ ሁለት ነገር ነው፣ ሁለት ነገር ነው ያዘው። አንደኛ መታወቂያ ያስፈልጋል

ገና ከ58 አይደል ሁለት ደቂቃ ነው የምንጠብቀው። በሁለት ደቂቃ ውስጥ ካልመጣ ማለት ነው እኔ ልንገርሽ፣ ቪዲዮን እለቀዋለሁ ራሱ ይዋረዳ። አዳምጪኛ፣ ቪዲዮን እለቀዋለሁ ራሱ ይዋረዳል፣ ካልመጣ ማለት ነው። ይዋርዳ። እኔ ደግሞ ፍቅርን ማለት ከሱ በላይ አዛዥ በሆነው በእግዚአብሔር አስጠምቂያት፣ በፀበል አስጠምቂያት ትድንልኛለች። እኔ ነው ነው ሄደሽ እርግጠኛ ነኝ። ዞር ወደዛ እባክሽ፣ አጥምጣኝ ደሞ እቲ ካለለ ሰብስብሽ እሺ፣ ወደዛ ግንባርሽ እንዳለ ይመጣል። እኔ እርግጠኛ ነኝ። ሁለት ደቂቃ ነው የምጠብቀው፣ ይመጣል። አንቺ ልጅ ዛሬ ሻልሽ እሉ ውስጥ ነኝ፣ ተና ሌላ ነገር አትፍጠርብኝ። በቃ እንዳትናገር ዝም

ይመጣል። እኔ ካልመጣ ማለት ነው የፈለጋችሁትን ነገር ማስያዝ ትችላላችሁ። ይመጣል፣ ይመጣል መቶ ፐርሰንት። እኔ መቶ ልውል መቶ ፐርሰንት እርግጠኛ ነኝ፣ ይመጣል። አዎ ሁለት ደቂቃ ሊያረፍድ ይችላል፣ ሶስት ደቂቃም ሊያረፍድ ይችላል። አሁን ሆኗል፣ ሞልቷል። አምስት ሰዓት ሆኗል፣ ግን ከሶስት ከአራት ካልመጣ፣ እኔ ምን አለ በለኝ። እኔ ካልመጣ ይመጣል። ሶስት ደቂቃ ሶስት ደቂቃ ሁለት ደቂቃ ቢያረፍድ ነው ነው። ተስፋ አልቆርጥም። ለምን ሚስቴን ለማዳን የምችለውን ሁሉ ነገር አድርጋለሁ፣ እሞክራለሁ። ተስፋ አልቆርጥም።

ምንድን ነው እሱ ነገረች ታዲያ ምንነው ተነግረኝ ቆጣሪ ነው የምን ቆጣሪ

ለምንድን ነው ያረፈድከው? አምስት ደቂቃ እና አ ለምን? እንደውም አንጠብቅህ፣ አምስት ደቂቃ ለምንድን ነው ያረፈድከው? ይመጣልሃል አልኩህ። አትንካ! አትንካት!

አንድ ጊዜ ተረጋግተን እናውራ ተረጋግተን እናውራ ት መጣ ማለት ተጠቅሚናለች ግን አትናገሪ እኔ እስካልፈቀድጉልሽ ድረስ አታወሪ ችግር የለም ምንድን ነው ያልከው እንድድን ነው የምፈልጉት እናንተ አይደለም ስትደበድቡኝ፣ ደንባፌ ሲ ይሄ አሁን እኛን ማታለል አችልም እንደ ህፃን ምናምን አትችልም። እሺ ገብቶሃል? በቃ እንደምቱኝ እንደምቱኝ ያደረኩት ሀሳብ ነበር ሀሳብ እኮ አይሆንም እንደዚህ አይነት ቀልድና እንጨት እንጨት የሚል ሳብ እና የእናንተ ዱላ ሰለቸኛ እን እንዳትመታ ሽተኛ ህግ አስቀምጠን ነበረ ባለፈው ስትወጣ ከዚህ ቤት እሷ ጋር ሄደህ አትለጣጠፍ አልኩ፣ አንደኛ። ሁለተኛ አትነካካት አልኩ። በ ይሄን ካደረግ ችግር የለውም አልኩ አለ እንድድነው የምፈልገው ብላ ገና አሁን ያመጣወት ብዙ ነገር አለ። ስቴጅ አለው በስቴጅ ነው የሚያደርገው። አሁን ዛሬ ምን እንድናደርግ ነው? እንዴት ነው የምናድናት? ዛሬ የመጀመሪያ ቀናችን ነው። ቢያንስ ትልቅ ስኬት ትልቅ ስኬት ማግኘት አለብን። ባለፈው እንደነገርኩ ነው፣ አንድ ቀን የሆነ ነገር ስናደርግ አንድ ቀን እሷ ልሻላት ይገባል። የተወሰነ ለውጥ ላይ ይገባኛል። እኔ ለምሳሌ እስካሁን ድረስ የሆነ ሰዓት ላይ መናገር ምናምን ጀምራ ነበር፣ ድምጿን ከፍ አድርጋ ማውራት ጀምራ ነበር። ግን ድምጿ አሁን ራስ ዝም ብላ ነው የምታይ፣ እንጂ ድምፅ ስታወጣ ሰምታ ታውቃለህ? አንዳንዴ የሆነ ዜማ ስዘፍን ምናም ስትል ነው እንጂ ሌላ ነገር አንድ ቀን እኔ ሰምቼባት አላውቅም። ይሄ ደግሞ አሁን ለምሳሌ ዛሬ በምታደርገው ነገር መቼም የሆነ ነገር ለማድረግ ነው የመጣው። አንድ ነገር ስታደርግ አንድ ለውጥ ማየት አለብን። ለውጡ ዝም ብሎ በአንድ የሚታይ ነገር አይደለም። በአንዴ ይታይ አላልኩም። ተረድቻለው። በአንዴ ይታይም አላልኩም። የትኛውን ባል የትኛውን ባል ከሚስቱ ከራሱ ጠላትና ከሚስቱ የድሮ ፍቅረኛ ጋር ሆኖ ሚስቱን ለማደን የሚሰራ ካየህ፣ አንተ እኔን እንደ ጅል ቁጠረኝ። በቃ ጅል ነኝ፣ አዎ። ግን ጅል ሆኜ እሷ መጠበቅ ማየት መቻል ነው ያለብህ። እኮ ንገረኝ፣ ምን ፈልግ ከሆነ በቃ ማየት መቻል ነው። አንደኛ ነገር ዛሬ መጀመሪያ ቀናችን ነው እንዳልኩ ለውጥ ፈልጋለሁ

አጭይ ብኝ አራሴ እኔ ራሴን አሞኛል። አጭይ ብኝ እንዳል ደግምሽ። እንዴ ነው አንተም ደግሞ አንተም ደግሞ ቪዲዮ እንዲያዝ እንዲለቀቅ ነው መሰል የምትፈልገው። ስለዚህ ይውጣ። ቪዲዮ ለቀዋል። አንቺ እየመታችሁ የመጣችሁ ምንድን ነው መሰረው? ይውጣ፣ እሺ እንደ መፍትሄ እኮ ያለው ምን እንደሆነ ታውቂያለች? ከእሷ ጋር አብሬ መሆን ነው፣ መተቃቀፍ ነው ምናምን ነው እኮ እያለ ያለው። ይሄን ደግሞ ካደረገ ከሚያደርግ እኔ ሰላም እንግባባለን ነው

አይደለም። እሷ ሰላም ሰላም ማለት ካለበት ነው። በቃ ስለዚህ ጊዜያችንን ጊዜያችንን ማታቃጥል ከሆነ ተናገር፣ ካልሆነ አሶጪው ክፈች

ሕጉን አክብር መኝታ ቤት፣ ምን ቤት የምትለው ታቆማል። ይሄ እሱን ደግሞ ቅድም ሲል ስላልሰማት ነው ደግሞ ብትለው ገኛል ምን ወጣት አይደለም ይሁንልን። ምንም ሳሚ አንተ ባለቤት አንተ ከመጣ ጀምሮ የሰውነቴን ምን

መፍትሄው እንደዚህ ነው። ትስስር

ልምዳናአባት አይሰራም እ መቆራኘት አለበት። ቀለበቱ ካለ ተሳስራችኋል፣ ከአንተ ጋር ተሳስራችኋል ቀለበት እና ስለዚህ አይሆንም። ምን አገናኘ? የእኔ ቀለበት መተካት አለበት።